ውድ ኦርቶዶክሳውያን ዛሬ አንድ መልእክት ላስተላልፍላችሁ ነው። ነገሩ ዛሬ የማነሳው አዲስ ነገር ባይሆንም በተለያየ ጊዜ ጮኸንበታል። ቢሆንም ግን ኢትዮጵያ ውስጥ የፖለቲካ ትኩሳቶች በተነሱ ቁጥር ምንጊዜም የመጀመሪያው የችግሩ ገፈት ቀማሽ የሚሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ምዕመናኖቿ ናቸው። ከዚህም የተነሳ በተለያየ ጊዜ መንግስት በተለይ በተለይ አሁን ያለው መንግስት የኢትዮጵያ ኦርቶዶክስ ቤተክርስቲያን ከማዳከም አንጻር ለመገነጣጠልና የኢትዮጵያ ኦርቶዶክስ ታሪክን ለማጥፋት ከፍተኛ ስራ እየሰራ ይገኛል። እኛ ምዕመናን ግን በቅጡ የተረዳ ነው አልመሰለኝም። ያ ማለት እጅግ የተረዱ ከፍተኛ ስራ እየሰሩ ያሉ አሉ። ከታች ያለው ምዕመናንም ደግሞ በዚሁ ልክ ተረድተን ጉዳዩን ማየት ይኖርብናል ብ ማጤን ይኖርብናል ብዬ አስባለሁ። የኦሮሚያ ሲኖዶስ የትግራይ ሲኖዶስ ብሎ ሲመጣ ይሄ የፖለቲካ ጉዳይ እንጂ ምእመናን በሲኖዶስ ተከፋፍለን ምንም የምናመጣው ምንም የምንወርሰው መንግስተ ሰማይ የለም። እኛ ኢትዮጵያውያን አንድ ነን። አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አንዲት ሃይማኖት ብለን በአንድ መንበር የምንመራው በአንድ ሲኖዶስ ነው የምንመራው። አሁን ግን በተለያየ አለም ላይ እዛ ኢትዮጵያ ውስጥ ያለው ችግር ለመንግስት ፖለቲካ ማትረፊያ ሲባል ከሀገራችን ውጭ የተለያዩ ሀገር ላይ በተለይ የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን በሚል እየተከፈቱ ይገኛሉ። ኢትዮጵያ ትግራይ በኢትዮጵያ ውስጥ ያለች አንድ ክልል እንጂ ሀገር አይደለችም እና በተለያየ ዓለም ላይ እንደዚህ አይነት ስራ መሰራቱ ቅዱስ ሲኖዶስን የሚከፋፍል ስለሆነ እባካችሁ ይህንን ሳትገነዘቡ ተከትላችሁ አስፈላጊውን የቤተ ክርስቲያኑን ድጋፍ ከምታደርጉ፣ ጉዳዩን አጥንተን ለአንድ ሲኖዶስ ለሲኖዶስ አንድ መሆን መስራት ይኖርብናል ብዬ አስባለሁ። በዚህ ዙሪያ ላይ ምናልባት አባቶች ብዙ ጊዜ ተናግረናል። ግን እናንተ ላይ የሚሰነዘሩ አንድ በቶች እንዳይኖሩን እየተጠነቀቅን እንጂ እናንተ ግን እንደ እረኛ እረኛ ሆናችሁ አልተገኛችሁ። አብዛኞቻችሁ፣ እረኛ የለም ማለት አይደለም፣ አላችሁ እረኞች ግን አብዛኞቻችሁ እረኝነታችሁን ዘንግታችሁ ኪስን ወደ ማደለብ ሄዳችኋል። እባካችሁ ልጆቻችሁን ጠብቁ፣ ምእመናንን ጠብቁ። ገንዘብ ወደ አቃጨለበት ብቻ ሳይሆን እባካችሁ መንፈሳዊነት ይታይባችሁ። የእናንተ መንፈሳዊነት መኖር ለእኛ ለልጆችም የበለጠ እንድንጠነክር ያደርገናል። አለበለዛ ግን አባቶቼ፣ እናንተ ለእግዚአብሔር አልመች ካላችሁ፣ በዘማውያን በኃጢአተኞች በበደለኞች ልምጭ አድርጎ እግዚአብሔር ይገርፋችኋል። ስለዚህ ለልጆቻችሁ ለበጎቻችሁ እባካችሁ ስሩ። ልጆቻችን አሁን በማያቁት ነገር ባልገባቸው ነገር በዚህና በዚያ ገብተው ትኩሳቱን የበለጠ እያቀጣጠሉት ይገኛሉ። እና ራሳችን በራሳችን ተከፋፍለን የምንወርሰው መንግስተ ሰማያት የለም። መንግስተ ሰማያት የምንወርሰው አንድ ስንሆን ስንፋቀር፣ ስንዋደር ነው። የትግራይ ልጅ የኢትዮጵያ ነው። የኦሮሚያ ልጅ የኢትዮጵያ ነው። የአፋሩ የኢትዮጵያ ነው የሶማሌው የኢትዮጵያ ነው። ኢትዮጵያውያን ብቻ ተጠቅልለው አይደለም መንግስተ ሰማያትን ምን የሚወርሱት እግዚአብሔር የፈቀደላቸው ሁሉ በዓለማችን ላይ ያሉ ሁሉ መንግስተ ሰማያትን እኩል ነው የሚወርሱት። ስለዚህ እባካችሁ መንግስተ ሰማያትን ተከፋፍለን የምንወርስበት መንገድ የለምና አንድ ሆነን መንግስተ ሰማያትን የምንወርስበትን መንገድ ለማመቻቸት አባቶች እባካችሁ የተቻላችሁን ያህል ስሩ። መንፈሳዊነታችሁ ይገለጥ። እግር ራስ አካል ነው። እየሆነ ያለውና እኛ ልጆቻችሁ እናንተን ደግሞ አባቶች ይሄን ስሩ ብለን ስንል በእውነት ለእኛ ተገቢ አይደለም። ይሄን እናምናለን፣ ይሄን እናውቃለን። ግን ዝም ማለቱ ደግሞ የበለጠ ጥፋቱ እየተጠነከረ ይሄዳልና